ብቻ ለማንኛውም በጣም ነው የምወዳችሁ። በጣም ነው የምትመቹ። በቃ እና ደግሞ ሁላችሁንም ሲሏችሁ በጣም ነው ምንወዳችሁ። ለዋችኋል እሺ። ዘጠና ምናምን ኪዎቹ ተብላችኋል። ለአዲስ ብዬ ነው ካልሰማችሁ በመጨረሻ አካባቢ ስለሆነ እንደዚህ ያሉት ምናልባት መጨረሻ ላይ ካልሰማችሁ ብዬ ነው ነው። ለማንኛውም መቶኪ ያስገቧቸው፣ ሰብስክራይብ ያላደረጋችሁ ማለት ነው ሰብስክራይብ አድርጓቸው እሺ። እና ደስ የሚሉ ጥንዶች ናቸው ያቸው እስኪ ሲያምሩ እና ደግሞ ሲያሞግሳት ደስ ሲል፣ እኔ እንደ አንቺ የሚሆን ሴት በዚህ ዓለም ላይ እንደሌለ ታውቂያለሽ አላት ማለት ነው ብዬ እኔም ደስ ይላል። የሰው ልጅ የሚወደውን የሚያከብረውን ሰው እንደዚህ ፍቅሩን ሲገልጽለት በአደባባይ ዋው። ሰላም ሰላም ሰላም! ውድና እየተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። ያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልልኝ። ላይክ ሰብስክራብ ሸር ማድረጋችሁን አትርሶ አትርሱ እንግዲህ እንደምታያቸው እነዚህ እውቅ የሆኑ ሰዎች ናኒና ሀብ ዛሬ መጠዋል ማለት ነው። እንደዚህ እንደምታያቸው በጣም አምሩባቸው ሚስቱንም ራሱንም ማዋባስ ምስሉ እንግዲህ ወደ ዝግጅት እየሄዱ ነው። በጣም ነው የሚያምሩት። በነገራችሁ ላይ ናኒ ስታምር ጸጉሯን እንደዜና ነገር አድርጋ ማለት ነው። ጸጉሯ እንደኔ አጭር ነች። ምንም አደጋ ማድረግ አይቻልም። ብቻ ግን ባላት በውበቷ ጸጉሯን እንድች ያሳምራታለች ና በጣም ነው የሚያምረው በነገራችሁ ላይ ማለት ነው። ጸጉር ረዥም ስለሆነ አጭር ስለሆነ አይደለም ውበቱም የሆነው ጸጉራችሁን ትንሽ አጭርም ሆነ ረዥም ሆነ ራሳችሁ እንደምትንከባከቡትና እንደምታስይዙት ነው የሚሆነው። እዩ፣ አሁን የናኒ አጭር ነው ጸጉሯ፣ ግን ሁሌም ቢሆን እምር ነው የምታደርጋትና ከእሷ ጋር የሚሄደውን ስታይል ነው የምታደርገውና፣ በጣም ጎበዝ ልጅ። ትመችኛለሽ። እግዚአብሔርን ደርበብ ያለሽ ደርባባንሽ ና ሁሌም እንደዚህ ደርበብ እንዳልሽ ዝለቂ። ሊንክ በቃ እስከ መጨረሻው ማለት ነው። ፍቅራችሁ እንደዚህ ከፍ ይበልልኝ። ሁሌም እመሩ፣ ሁሌም ተከባበሩ፣ ሁሌም ተደማመቁ። የምሬ ነው፣ ድምቅ በሉልኝ። ወይኔ፣ እዚህ ቤት ያሉ ልጆች ማለት ነው። እኔ ቪዲዮ ስራ የሆነ መጮህ ምናምን የሚጀምሩት ና እየጮህ ነው፣ ወደ እነሱ ሊሄድ ነው። ምንም ሊያሰሩኝ አልቻሉም። እወዳችኋለሁ። መልካም ጊዜ ሆንላችሁ። ባይ